አሰላሙ አለይኩም ወረሐመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ ከእኔ ጋር አልሐምዱሊላህ ረብልአለሚን በመላው አለም የምትገኙ ውድ ቤተሰቦች ተከታዮቼ እንኳን አደረሳችሁ ላለው ኢድ ሙባረክ እና እኛ ጋር ደግሞ ኢድ ይህንን ይመስላል በጣም ሰው ወጥቶ ነበረ በጣም ብዙ ህዝብ ነበር የነበረው ትናንትና ለቅቄው ነበር በነገራችሁ ለቪዲዮውን ኤዲት አላደረግኩትም ነበረ። ዝም ብዬ እንደዚሁ በቃ የቀረጽኳቸውን ሁሉ አሰባስቤ አንድ ላይ ነበረ የለቀቅኳቸውና የተወሰነ ድምጽ ብቻ ነበር ያስገባሁት። እና ቢጫ በራብኝ የዩቱብ ህግ እንደዚህ በጣም ተዝበረ ቀረቀ ነው የሚባለው። ጫጫታው በዝቶ ነበረ እና የተወሰኑትን ቀነስ ቀነስ አድርጌ ኤዲት አድርጌ ነው እንደገና አሁን እየለቀኩት ያለሁት እና ኢዲ ይህንን ይመስል ነበረ። በጣም ያው ፈርተን ነበረ ግን እንደተፈራው አልሆነም። አልሐምዱሊላህ በሰላም ሰግደን ወደ ቤታችን ተመልሰናል። እና ህዝቡም በጣም በዝቶ ነበረ። ይቺ ቦታ ደግሞ እንግዲህ ውርጌሳን የምታውቁ ከኳስ ሜዳው ወደ ታች እንደዚህ ስንወርድ በቃ በጣም ገደል ነበረ። ይሄ ድሮ ጀምሮ ገደል ነው እና በጣም ያስፈራል። በተለይ ልጅ አቅፋችሁ ምናምን ቀስ እያል እየተጎተትን ነን የወረድ ነው። በጣም ታስፈራለች ቦታዋ፣ አትቀየርም። በተለይ አሁን ጎርፍ እየሸረሸረው ደህና አድርጎታል እንጂ በፊት ጭራሽ በጣም እንትን ነበረ ገደል ነበረ። ቻንድ እንደዚህ ብለን ባሳር ወረድን ወደ ከተማ። ባጃጅ ያው ኮንትራት ይዘን ነበር እና እዛ ታች ስፓርቱ ላይ ባጃጅ እየጠበቀን ነበረ እዛ በባጃጃችን ወደ ቤታችን ሄድን። ምክንያቱም እኛ ናስ ሜዳን የዚሁ የሞላ ከተማ ከሞላ ከተማ በላይ አካባቢ እንደውም የሞላ ከተማዎች ራሱ በባጃጅ እየሄዱ ነበረ እና ከሌላም ቦታ እንደዚህ የሚመጡ በባጃጅ ነው የምንሄደው። ሌላው ደግሞ የዚሁ አካባቢ እስከ ከተማው ድረስ እስከ መስጅዱ አካባቢ ድረስ በእግሩ ነው ሰው የሚሄደው። ብቻ ደስ ይል ነበረ፣ በጣም ደስ ይላል። እና እዚህ ደግሞ ባጃጅ ላይ ውስጥ ባጃጅ ውስጥ ሆኜ ነው እየቀረጽኩ ያለሁት። በጣም ነው ደስ የሚለው። ብቻ አልሐምዱሊላህ። ቤተሰብ ጋር ተሰባስባችሁ እንደዚህ ኢድን ሂዳችሁ ሰግዳችሁ ስትመጡ፣ ያአላህ ያለው ደስታ ልጆቻችሁ ጋር ተሰብስባችሁ፣ በጣም ነው ደስ የሚለው። ወላ ለዚህ ቀን ያብቃችሁ ሁላችሁም። ወላ ሀገራችሁ ገብታችሁ፣ ምን የውጭ ሀገር ወላ ምን ኢድ የሚባል ነገር አለ እንደዚህ መሰባሰብ ምናልባት ልትሰባሰቡ ትችላላችሁ፣ ጃዛ ቤት ምናምን፣ ግን ቤተሰብ ምናምን የሌለበት ጀመር ኢድ ኢድ አይመስልም ነበረ። ሰው ሀገር ስናከብር ያው አከበርን ተብሎ አይወራም፣ ግን ኢትዮጵያ ላይ በጣም ነው ደስ የሚለው። እና ወዶችዬ ያው ደስ ብሎኛል እኔ በጣም ቤተሰቦቼ ጋር እንደዚህ ስላከበርኩኝ እና ከዛ በፊት እየታመምኩ ስለነበረ ወላሂ የመጀመሪያ ጊዜ ኢድን እንደዚህ በደንብ ቤተሰቦች ጋራ ፏ ብለን ሰገዳ ሂደን ምናምን ስናከብር የመጀመሪያዬ ነው እና አልሐምዱሊላ በጣም ነው ደስ ያለኝ። እና እናንተንም ለዚህ ቀን ያብቃችሁ ቤተሰቦቻችሁ ጋር ተሰባስባችሁ የኢድ ሰላትን የምትሰግዱበት አብራችሁ የምትጾሙበትን ቀን ያቀርብላችሁ ነው የምለው። በጣም ነው የሚያጓጓው ሀቂቃ እና ከተማችን እንግዲህ ውርጌሳችን ትመስላለች። ያው ወደ ናሲስ ሜዳ እየሄድን ነው፣ እንደምታውት ሰውም በጣም በዝቶ ተጨናንቋል። ያው የሚገርማችሁ ፈርቶ ራሱ ያልሄደ መስጅድ የሰገዳለ አሁን የላይኛው መስጅድ መስጅድ ነው የተሰገደው። የታችኛው ደግሞ የቀይ አፈር መስጅድ ደግሞ አምባ ጎራም ይባላለ። ያው ውርጌሳ ልጆች ታውቁታላችሁ። እዛ ነው የተሰገደው፣ እንትኑ ተራራው ላይ ማለት ነው። ሜዳ ነው ከላይ በኩል እዛ ነው የሰገደው። እኛ ራሱ ይቀርበን ነበረ። እዛ ግን በጧት ነው የሚሰገደው። እኛ ደግሞ ልጆች አዘጋጀን ምናምን ስንል ይረፍዳል። እና ለዛ ነው ኳስ ሜዳ የመጣ ነው እንጂ ቀይ አፈር ዛ የሚሰገደው ይቀርበን ነበረ። ያው እዚህ በባጃጅ መጣን እላችኋለሁ። ይህን ይመስል ነበር። ያው ወደ ታች ዝቅ ዝቅ ስትሉ እንደምታየው ሰው ወደ ባጃጅ ስለሆነ የሚገባው ያው በእግሩ ከዚህ በኋላ የሚሄድ የለም። ይህ አሁን ከሞላ ከተማ እየወጣን ነው ወደ ናስ ሜዳ ይሄድ ነው። እንደምታዩቸው ደግሞ ወታደሮቹ ያው ዙሪያውን ሞልተዋል። አምናም እንደዚህ ነበር ይመስለኛል። ያው ዙሪያውን አጥምደው እንደምታያቸው ቁጭ ብለዋል። እንግዲህ በየመግቢያ በየመግቢያው እየጠበቁ ነው እና አልሐምዱሊላ ምንም የተፈጠነ የተፈጠረ ነገር የለም። ሰላም ሰግደን ተመልሰናል። እንደምታዩት እንግዲህ ናሲስ ሜዳ ሰፈራችን ደረስን፣ እላቸዋለሁ ሁላችንም። እንግዲህ ያው ወንዶች የሉም ትልቁ ልጄ፣ እሱ አባቴ፣ ወንድሞቼ ሌላ ቦታ ያው የተለያየ ስለሆነ እኛ ሴቶቹ ደግሞ ለብቻችን ነንስ፣ ከልጆቻችን ተመልሰን መጣን። ሰፈራችን ደርሰናል። አልሐምዱሊላህ ያው እንደተፈራው አልሆነም። ሰው ሰግዶ ካበቃ ነበረ ትንሽ ጠሽጠሽ እንኳን ያደረጉት እና አልሐምዲላ። እንኳንም እዛ ሰገዳ ላይ እንደዛ ድምፅ ሰው ቢሰማ ይራበሽ ነበር ብዬ አስባለሁኝ። ያው ካለቀ በኋላ ከተማው አካባቢ ትንሽ ጠሽጠሽ ብሎ ነበር፣ ግን ህዝቡ ከተሰተረ በኋላ ስለሆነ አልሐምዲላ ነው የሚያስብለው። በጣም ደስ የሚል ቀን ነበረ። በጣም ነው ደስ ያለኝ አልሐምዲላ። እና ውዶች ይሄንን ይመስላል ወደ ቤታችን እየገባን ነው እንግዲህ ያው ቤታችን ገብተን ደግሞ ይሄንን ይመስል ነበረ ያው የተፈረሸው ቤትም እንደምታዩት ቤተሰብ ብዙ ነን በነገራችን ላይ አልহামዱሊላ እኔም ሶስት ልጆችን ጨምር ያለሁኝ እና ያው ቤታችን ገባን ሳምና መንበላላን እንደምታውቁት ይድቀን ደስ ይላል ያው የሚገርማችሁ ነገር ኢድ እንደዚህ በልተን እንውላለን። ከዛ በሁለተኛው ቀን ጾም ነው እና ለዛሬ ብቻ ነው ደስታ የሚሆነው። እንግዲህ በሁለተኛው ቀን ጾም ነው ብያችኋለሁኝ፣ ዛሬ ማለት ነው። ቪዲዮ ያው የትናንት ስለሆነ ዛሬ ጾም ይዘናል እና አልሐምዱሊላህ ረቢል አለሚን። ይሄንን ይመስል ነበረ። ያው ቪዲዮ ትናንት ተበላሽቶብኝ ነበረ ብያችኋለሁኝ። ዛሬ እንደገና ኤዲት አድርጌ እየለቀቅኩት ነው። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዙ ያድርግልኝ። እናንተም ቤተሰቦቻችሁ ጋር የምትደሰቱበትን ቀን ያቅርብላችሁ እላችኋለሁ። ሀገራችንም ሰላም ያድርግልን። ወሰላሙ አሌይኩም ረህመቱላሂ ወበረካቱ